ላመላክታችሁ እንዴ ወንጀላችሁን እርግፍ አድርጎ የሚያነሳላችሁ ነገር፣ ደረጃችሁን ደግሞ በከፍተኛው ከፍ የሚያደርግላችሁ ምን እንደሆነ ልንገራችሁ ይላቸው ቃሉ በላ ያ ረሱለላህ አሁን ንገረን እስቲ አንተ የአላህ መልእክተኛ ይሏቸዋል። ቃል ኢስባቁል ውዱዕ አለልመካሪህ በመጀመሪያ ደረጃ በብርድ ጊዜ ወይ በቅዝቃዜ ጊዜ ነፍስያ በከበዳት ጊዜ ውዱዕ ማድረግ። አንዳንዴ በጣም ኃይለኛ ብርድ ኖራል። በዛን ጊዜ ሰውነትህ ስታስበው አሁን በዚህ ቀዝቃዛ ውዱዕ ሊያደርግ ነው እንዲህ ትላለህ። በዛን ጊዜ ነፍስያን አሸንፈህ ውዱዕ ካደረግ ወንጀልህን ሁሉ እርግፍ አደርግልሃለሁ። እንደዚሁም በተጨማሪ እስባውል ውዱእ ነው። ዝም ብለ ሰበል ሰበል ሳይሆን አደራርሰ በስርዓቱ ማድረግ፣ አደራርሰ በሩጫ በችከላ ሳይሆን። ብዙ ጊዜ ውዱእ እናደርጋለን እንላለን እንጂ በችከላ ፊታችን ስንታጠብ እዚህ የአይን ሽፍታችንን በአጠቃላይ ላይደርሰው ይችላል ፊታችን ስንታጠብ እግራችንም ደሞ ከኋላ በኩል ተረከዛችን ላይ ላይ ደርሰው ይችላል። ረጋ ብለን እስካላደረግነ ድረስ እነዚህ ቦታዎች ውሃ ያነካቸው ቦታዎች የተረፉ ከሆነ እርግማን አለው። ነቢያችን አለ ስላት ሰላም አስቢቅ ልውዱዕ ወይ ሉልል አቃ ብለዋል። ትንሽ ውሃ ያነካው ቦታ ካለ ወዮለት። እሷን ፍለጋ ወደ ጀሀነም እሳት ይገባል። ስለዚህ አደራረሳቸው አድርጉ በማለት ገልጸዋል ወከስረት ኹጧ ለ መሳጅድ በሁለተኛው ደግሞ ወንጀልን እርግፍ ከሚያደርጉ ነገሮች ውስጥ ወደ መስጅድ እርምጃን ማብዛት ለዚህ ነብያችን አለይሂ ሰላቱ ወሰላም ምንጊዜም ቢሆን ወደ መስጅድ ከሄዱበት መንገድ አይመለሱም ነበር ድም ረዘም ካለ ቦታ ይሄዳሉ፣ አጠር ካለ ቦታ ደግሞ ይመለሳሉ። ከታች በኩል የምትመጡ ሰዎች እንዲህ ዞራችሁ በዛ በኩል እንዲህ የምትመጡ እርምጃው ስለበዛ ወንጀላችሁም እንደዛው ያክል ይራገፋል ማለት ነው። ግልጽ ነው፣ የገባ ነው። ሌላውም እንደዛው ወንትዛሩ ሰላት ባዕደ ሰላት ሰላት ተሰግዶ አንዱን ሰላት እስከጠበቃችሁ ድረስ ወንጀላችሁ በዛ መሀል ይራገፋል። ለምሳሌ አሁን መግሪብን ሰግደናል፣ እሻ በመጠባበቅ ላይ እንገኛለን። አንዱን ሰላት ሰግዶ ለአንዱ እስከተጠባበቀ ድረስ እዛው ቆጭ ብሎ ወንጀሉ እንዳለ ይራገፍለታል ብሎ ገልጿል። ፈዛሊኩም ይህ ግን ሰዋቡ እንደ ርባጥ ይሆናል። ርባጥ ማለት ምንድን ነው? አንድ ሰው ጠላት እንዳይገባ በፊሰቢልላህ እዛው እንደ ዘበኛ ቁጭ ብሎ ይጠብቃል። ጠላት እንዳይገባ ሳይተኛ፣ ልክ የእሱን አይነት እጅር አገኛል። በሌላ በኩል ደግሞ ይህ ጂሃድ ነው፣ ከነፍስያ ጋር ጦርነት ነው። አልቡራዱ ብልመካሪ አልበርዱ ሸዲድ

ይህንን እንግዲህ እንደሚታወቀው በቀዝቃዛ ውሃ ዑዱ ማድረግም እንደዚሁም ደግሞ ወደ መስጅድ አትሄድ፣ ቤት ስገድ ተው እንጂ፣ በዚህ ቅዝቃዜ እንዴት ትሄዳለህ? እያለው ነፍስያና ሸይጣን አይደለም፣ አላህ ዘንድ አጅር አገኛለሁ፣ ደረጃ ይከፍላል፣ እንደገና ደግሞ ወንጀሌ ሁሉ ይራገፍልኛል፣ መጨረሻም ጀነት አገኛለሁኝ ብሎ በእክላስ ነይቶ ያደረገ ከሆነ ልክ እንደ ሙራቢጥ ነው ብሎ ነቢዩ ዐለይሂ ሰላቱ ወሰላም ከሙራቢጦች አመሳስሎታል ጂሃድ እየተዋጉ የጂሃድን በር የሚጠብቁ ማለት ነው ሙራቢጥ ማለት ኬላ ማለት ነው በአጠቃላይ ጠላት እንዳይገባ የሚከላከሉ አለዚ ሁ ፊ ነሕሪ ልአዱ ይህ ሙራቢጥ ማለት እኮ በጠላት ፊት ነው የቆመው የተወቀው ብሮባጢህ ሸሃዳ ወልጉፍራን በጠላት ፊት ቆሞ የሚከላከለውና የሚጠብቀው የምንፈልጎ ነው። ወንጀሉን አላ ንዲ ሜረውና ሸሃዳን ለማግኘት ብቻ ሸሂድ ሆኖ ለመሞት ሌላ ነገር አይደለም። ልክ የእሱን አይነት አጅር ያገኛል። ቀላል እንዳይመስለን። አልሐምዱልላ

ይሄ ዕባዳ የሪባጥ ተብሎ የተጠራው ለምንድን ነው? አስሮ ስለሚይዘው ባዳ ያንንም ሰው ጠላት እንዳይገባ ኬላውን የሚጠብቀው ትንሽ ነቅነቅ ካለ ያ ስለሚገባበት አስሮታል። እዚህም ደግሞ አንዱን ሰላ ሰግዶ አንዷን ለመስገድ ነፍስያውን አስሯል ማለት ነው። ሰውየው የእያንዳንዳችሁ እናንተ አሁን ነፍሳችሁን አስራችሁን እየተቀመጣችሁ፣ ታዲያ ወደ ውጭ ብትወጡ ኖሮ ግን ወደ ወንጀል ወይም አንዳንድ ነገሮች ልታዩና በአንዳንድ ነገር ሊነካችሁ ስለነበረ፣ በዚህ ሁኔታ ደግሞ ወደ መስጊድ ገብቶ ጀማዓ ሰግዶ አንዱን ጀማዓ በመጠባበቅ ላይ ከተገኘ ግን ከዛ ሁሉ ነፃ ሆኖ ያለው ወንጀለት ሁሉ ተራክፎለት እንደገና አጅሩ ከፍ ብሎ መጨረሻም ከሙራቢጡ ጋር ወደ ጂሃት ሄዶ ያንን ሸሃዳ ካገኘው ሰው ጋር አንድ ላይ ይሆናል በማለት ገልጿል። ዋን ጃቢር ኢብኑ ዓብዱላህ ረዲየላሁ ዓንሁማ ቃለ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም

ወደ መስጂድ ቅርብ ወይም ጎረቤት ያለው ሰው ትንሽ አጅር አለው ማለት አይደለም። አሁን እንደሰማችሁት ግን ከሩቅ ቦታ የሚመጡ ሰዎች ግን አጅራቸው በጣም ከፍተኛ ነው። በኒ ሰለማ የተባሉ ሰሃቦች ሰዎች ምንድን ነው ቤታችን አፍርሰን ወደ መስጂዱ ጓሮ ሄደን መስራት አለብን፣ ጀማ እንዳያመልጠን ብሎ አስቦ ነበረ። በመዲና ያን ጊዜ ነቢያችን ዓለይሂ ሰላቱ ወሰላም ይህንን ሰሙና ጠሯቸው ምንድን ነው ያላችሁት እንዲህ እንዲህ አስበናል በፍጹም አይሆንም እናንተ እኮ የእያንዳንዷ እርምጃ ከዛ ከሩክ ተራምዳችሁ የምትመጧት እየተመዘገበችላችሁ ነው ኢልዘሙ ዳረኩም ቱክተብ አታርኩም ቤታችሁን ያዙ እዛው ስትመጡ ደግሞ እርምጃችሁ ሁሉ ምርት ነው። ይመዘገብላችኋል፣ ይጻፍላችኋል በማለት ነቢያችን ዐለይሂ ሰላቱ ወሰላም እዛው እንዲሆኑ አድርጓቸዋል። ታዲያ ይህንን ወደ መስጂድ ጀማአ ለመስገድ እርምጃ እየተንቀሳቀሰ ሰውየው በሚመጣበት ጊዜ አንዱን እግሩን ሲያነሳ አጅሩ ከፍ እያለ ግራውን ሲያነሳ ደግሞ ወንጀሉ እየተራገፈ መስጂድ እስኪገባ ድረስ ሁሉ እስኪደርስ በአጠቃላይ በዚህ ሁኔታ ይቆያል በማለት ገልጸዋል። ወደ መስጂድ ገብቶ ደግሞ የረከዓተይን ከሰገደ ትርፍ አጅነው የሚመዘገብለት ወንጀሉ ሁሉ በሱ ተራክፈዋል። በእርምጃው ቁጭ ካለ ደግሞ ወንጀሉ ሁሉ ተራክፎለታል። እንደገና ሰላም ሆኖ ይቀመጣል በሚልም ገልጸዋል።

አሽሀዱ አነ ሙሐመደን አብድሁ ወረሱሉሁ በደንብ ማፈዝ አለብን። ይህንን ያለ ሰው ነገ ቂያማ ቀን ትልቅ ዕድል ያገኛል፣ ምክንያቱም ስምንቱም የጀነት ደጃፎች ይከፈቱለታል ብለዋል። በመቀጠል የነቢያችን አለ ሰላቱ ወሰላም ባለቤት አኢሻ ባስተላለፉት ሀዲስ ምን እላሉ አንድ ሰው ውዱእ ለማድረግ በሚሄድበት ጊዜ ወይን ውዱዕ ሲያደርግ መፋቂያ የተጠቀመ እንደሆነ በጣም ከፍተኛ አጅር እንዳለውም ገልጿል። አን አይሸተ ረዲ ላሁ አንሃ እነ ነቢየ ሰለላሁ ዓለይህ ወሰለም ቃል አስዋኩ ሙጠሃረቱን ልልፈም መርዳቱን ልረብ። ምን አሉ ነቢዩ ዓለይሂ ሰላቱ ወሰላም? መፋቂያው እኮ አንደኛ አፉን ንጹህ ያደርጋል።

ጅብሪል አንድንቀን ወደኔ መቶ መልእክት ሲነገር ሁልጊዜ ሲነግረኝ በመፋቂያ አደራ እያለ እንጂ ይሆን እንጂ